ሰላም ተናስተልኝ። ውድ ደቡብ ሜድ ቤተሰቦችና ተከታታዮች ዛሬ የኩላሊት ጠጠር በተፈጥሮ እንዴት መከላከል እንደሚቻል እንመለከታለን። በሰዎች ዘንድ ከሚታወቁ በጣም የሚያሰቃይ ሁኔታዎች ውስጥ አንዱ ስለሆነው እንመረምራለን የኩላሊት ጠጠር በዚህ ቪዲዮ መጨረሻ ላይ ከምንመለከታቸው ውስጥ እንዴት የኩላሊት ጠጠርን መከላከል ይቻላል፣ እንዲሁም ደግሞ ከመፈጠራቸው በስተጀርባ ያለውን ሳይንስ ስንት አይነት የኩላሊት ጠጠር እንዳለ፣ እንዲሁም ደግሞ የእለት ተእለት አኗኗራችን ብቻ በመቀየር

መንገዶችን በዋነኝነት እንመለከታለን። ስንቀጥል በሶስተኛ ደረጃ ደግሞ መቼ ወደ ሕክምና ተቋማት መሄድ እንዳለብን ወይም ደግሞ የሕክምና እርባታ መቼ እንደሚያስፈልገን ለይተን እናስረዱታለን። ስንቀጥል በአንደኝነት ላይ የምናገኘው የኩላሊት ጠጠር ምንድን ናቸው ከሚለው እንነሳ። እንግዲህ የኩላሊት ጠጠር በኩላሊት ውስጥ ከሚፈጠሩ ማዕድናትና የጨው ይዘት ወይም ደግሞ ከሶዲየም የተሰሩ ጠንካራ ክምችቶች ናቸው። የእነዚህ ክምችቶች ነው የኩላሊት ጠጠር ብለን ምንጠራቸው። በመጠናቸው ሊለያዩ ይችላል ይችላሉ ከጥቃቅን አሸዋ ቅንጣት እስከ ጎልፍ መሳይ ትላልቅ የኩላሊት ጠጠሮች ሊኖሩ ይችላሉ። በጣም የተለመዱ የኩላሊት አይነቶችን ስናይ አራት የኩላሊት ጠጠር አይነቶች ይኖራሉ። የመጀመሪያው በዋነኝነት በብዛት በሰዎች ላይ በሰርጀሪ መንገድ የሚወጣው እና ብዙዎች ላይ የሚከሰተው የካልሽየም ኦክሳሌት ስቶን የሚባለው ነው። ይህ በብዛት ብዙ ሰዎች ላይ የሚከሰተው። ሁለተኛው ደግሞ ዩሪክ አሲድ ስቶን የሚባለው ደግሞ የዩሪክ አሲድ ጠጠር የምንለው ነው። በሶስተኛ ደረጃ ደግሞ ስታርቭ ስቶን የሚባለው ይህ በተለይም በኢንፌክሽኖች ምክንያት የሚፈጠር አይነት ነው። እንዲሁም ደግሞ የሲስትን ስቶን የሚባለው ደግሞ ይህ በጣም ጥቂት ሰዎች ላይ የሚፈጠር ውስንና ብዙዎች ላይ የማይታይ አይነት የጠጠር ወይም ደግሞ የኩላሊት ጠጠሮች አይነቶች ናቸው እንግዲህ አራቱን የኩላሊት ጠጠሮችን በዚህ መልኩ ካየን ስለ ኩላሊት ጠጠር እንግዲህ ስናወራ በሽንት ትቦ ሲዘዋውር ከፍተኛ የሆነ ህመም፣ ማቅለሽለሽ፣ አንዳንድ ጊዜ ደግሞ የሽንት ትቦ መዝጋት ሊያስከትሉ ይችላሉ። ዋናው ጥሩ ነገር ግን አብዛኞቹ ድንጋዮች በተገቢ ጊዜ ውሃ በደንብ ወይም ደግሞ እርጥበት ካለንን አመጋገብ ስርዓታችን ካስተካከልን አንዳንዶቹ የማማማት ባህሪ ያላቸውና ወደ ህክምና ተቋማት የማያስኬዱ ሊሆኑ ይችላሉ፣ በጊዜ ከተደረሰበት ማለት ነው። ወደ ሁለተኛው ደግሞ ስንቀጥል የኩላሊት ጠጠር መከላከያ መንገዶችን እንመልከት። የኩላሊት ጠጠሮችን እንዴት በራሳችን በቤታችን ውስጥ መከላ መከላከል ይቻላል። ምሎ እንመልከት። የመጀመሪያው በቂ እርጥበት እንዲኖር ወይም ደግሞ በቂ ውሃ መጠጣት ሁን እንግዲህ፣ ስለ ውሃ ስናወራ በቀን ቢያንስ 2.5 እስከ 3 ሊትር ውሃ መጠጣት የሽንትቱ ከብጫነት ወደ ውሃ ማከለር መቀየርን ያመላካል። ይህም በቂ ውሃ መጠጣታችን በዚህ ይታወቃል ማለት ነው። ቢያንስ በቀን ከ2.5 እስከ 3 ሊትር ውሃ መጠጣት እንዲሁም ደግሞ ፈሳሾቹን ማዕድናቶቹን ማዕድናቶቹን ለማሟሟት ይጠቅማል ማለት ነው። በቂ ውሃ መጠጣት ሁለት ጥቅም ነው ያለው። የመጀመሪያ ማዕድናቱ እንዲሟሙ የጨው ይዘቶቹን የማሟማት ስራን ይሰራል። ውሃ መጠጣ በዚህም የተነሳ በተለይ ሞቃታማ አካባቢ የሚኖሩ ሰዎች የኩላሊት ጠጠር በብዛት ለምን ይጠቃሉ ሲባል በሰውነታችን በተለያዩ መልኩ ውሃ ስለሚተን የውሃ እጥረት በሰውነታቸው ስለሚኖር በውስጥ የገባው ኦክስሌቱ ይጠራቀምና ወደ ድንጋይነት ይቀየራል። ማለት እንግዲህ ውሃን በቂ ውሃ መጠጣት ሲባል፣ በተለይም በቂ ውሃ ስንለው ከሎሚ ጋር በተቀላቅሎ መጠጣት እንግዲህ ከሲትረስ ስለ ሎሚ ስናውላ ሲትረስ ይዘት ስላለው ሲትረስ ደግሞ በተፈጥሮ ድንጋዩ እንዳይፈጠር ይከላከልልናል። ማለት እንግዲህ አንደኛ በቂ ውሃ ነው ብለናል። ወደ ሁለት ከዚህነ ደግሞ ስንቀጥል የሶዲየም ወይም ደሞ የጨው አጠቃቀማችን መወሰን። በጣም ብዙ ጨው ስንመገብ በሽንቱ ውስጥ የካልሲየም መጠን እንዲጨምር ያደርጋል። ይህም ድንጋው እንዲፈጠር ያበረታታል። ይህም በምግብ ላይ በተለይ ተጨማሪ ጨው በብዛት የምንጠቀም ከሆነ የድንጋይ መፈጠሩን እያበረታታ ነው ማለት ነው። በተለይም በተጨማሪም ደግሞ የታሸጉ ምግቦችን መቀነስ፣ እንዲሁም ደግሞ ፈጣን ምግቦችንና ጨዋማ ሾርባዎችን መቀነስ። በቀን ቢያንስ ከ2300 ሚሊግራም ያነሰ ጨው ወይም ደግሞ አንድ ማንኪያ ጨው በላይ በምግብ ሰዎቻችን ላይ ባናካትትና ባንጠቀም ይመረጣል ማለት ነው። እንግዲህ ሁለተኛው የሶዲየም ወይም ደግሞ የጨው አጠቃቀምን መውሰን ነው። ሶስተኛው ደግሞ ከመጠን በላይ የእንስሳት ፕሮቲን መገደብ ነው። እንግዲህ ስለ እንስሳት ፕሮቲን ስናወራ አይ ስጋ፣ እንቁላል፣ የባህር ምግቦችን በብዛት መጠቀም የዩሪክ አሲድ መጠንን በሰውነታችን ውስጥ እንዲጨምር ይረዳል። ይህም የእስቶን እንዲፈጠር ይረዳል ማለት ነው። የኩላሊት ጠጠር እንዲፈጠር ያረግብን ይችላል። በተለይም የፕሮቲንን የእንስሳት ፕሮቲን መገደብ ማለት ቬጀቴሪያን መሆን ሳይሆን በምንጠቀማቸው እያንዳንዱ የአመጋገብ ስርዓታችን ውስጥ ምስር፣ ባቄላ ወይም ደግሞ እንደ አተር ያሉት የፕሮቲን ተዋጽኦችን ቀላቅለን እንጠቀም ማለታችን ነው። እዚህ ጋር መጠቀስ ያለበት ማለት እንግዲህ በሶስተኛ ደረጃ ከመጠን በላይ የእንስሳት ፕሮቲን መገደብ ነው ካለን፣ በአራተኛ ደረጃ ደግሞ የካልሽየም በትክክለኛው መንገድን መጠቀም ነው። ስለ ካልሺየም ስናወራ እንግዲህ ካልሺየም አንዳንዶች ጉዳ ጎጂ ነው ቢሉትም ካልሽየም በካልሽየም በካልሺየም የበለጸጉ ምግቦች መጠቀምና የካልሽየም የበለጸጉ ምግቦችን በተለይ ወተት፣ እርጎ፣ ጎመን ያሉ በካልሽየም የበለጸጉ ምግቦችን ስንመገብ በአንጀታችን ውስጥ የኦክሳሌት እንዲፈጠር ያደርጋል። እንግዲህ ኦክሳሌቱ ኩላሊታችን ላይ ሳይሆን አንጀታችን ላይ ተጠራቅሞ እንዲቀርና በጸዳጅ መልኩ ከሰውነታችን ውስጥ ከማስፈልጉ ጽዳጆች ጋር አንጀታችን ውስጥ ተጠራቅሞ እንዲወጣ ያደርጋል ማለት ነው። ስለዚህ ካልሽየም አንጀታችን ላይ እንዲቀር ያደርጋል ማለት ነው። የኦክሳሌት መፈጠርን ወይም ደግሞ ገና ወደ ኩላሊታችን ሳይሆን ኦክሳሌቱን ሪያክት ያደርጋል አንጀታችን ሰውነትና ሪያክት አርጎ እንዲተራቀምና ተጣብቆ ከሰውነታችን ውስጥ እንዲወገድ ይረዳል ማለት ነው። ስለዚህ የካልሺየም ይዘት ያላቸው ምግቦች መጠቀም ይኖርብናል ማለት ነው። በተጨማሪ ስንቀጥል በአምስተኛ ደረጃ ደግሞ እንዴት በቤት ውስጥ መከላከል ይቻላል ሲባል የኦክሲሌት የበለጸጉ ምግቦችን ለይተን ማወቅ ይኖርብናል ማለት ነው። አብዛኞቹ የኪድኒ ስቶን እንዲፈጠር የሚያደርጉት በተለይ ሰላጣ፣ ለውዝ፣ ቾኮሌት፣ ጥቁር ሻይን እነዚህን ለይተን ማወቅ ይኖርብናል ማለት ነው። መጠቀም ማቆም አለብን ሳይሆን የአጠቃቀም ስርዓታችን መገደብ ሊኖርብናል ማለት ነው። በስድስተኛ ደረጃ ደግሞ የሲትረስ ፍራፍሬዎችን መጨመር ይኖርብናል። ስለ ሲትረስ እናውራ እንግዲህ ሎሚ፣ ብርቱካን እና የወርን ፍሬዎችን መጠቀም ማለት ነው። እነዚህ ድንጋይ እንዳይፈጠር እንዲሁም ደግሞ የድንጋዩን መባዛት ይከላከላሉ ወይም ደግሞ ያማማሉ። የሎሚ ውሃ በየቀኑ መጠጣት በቀላሉ ተፈጥሯዊ መፍትሄ ነው ማለት ነው፣ በሳይንስ የተደገፈ መፍትሄ ነው ማለት ነው። ሰባተኛው ደግሞ ጤናማ ክብደትና ንቁ የአኗኗር ዘይቤን መከተል ይኖርብናል። ከመጠን በላይ መወፈር፣ የአካል ብቃት እንቅስቃሴ አለመሩር የድንጋይ መፈጠርን የሚደግፍና ሞታቦሊክ ለውጦችን ይጨምራል። በተለይ በቀን ከ30 ደቂቃ በላይ የእግር ጉዞ ማድረግ እንዲሁም ደግሞ የተመረቱ በተለይ ከፍተኛ ስኳር ይዘት ያላቸው ምግቦች መቀነስ፣ ፍራፍሬ አትክልትና ሙሉ እህል የበለጸጉ ምግቦችን መመገብ የኪድኒስቶን እንዳይፈጠር ይረዳል ወይም ደግሞ የኩላሊት ጠጠርን ለመከላከል ይረዳል ማለት ነው። እንግዲህ በስተመጨረሻም የሀክም ቤት ወይም ደግሞ ወደ ሕክምና ተቋማት መቼ መሄድ አለብን፣ መቼ ዶክተሮችን ማየት አለብን የሚለው ስናይ ከባድ የጎን ህመም የታችኛው ጀርባ ላይ ሲሰማን እንዲሁም ደግሞ ደም የቀላቀለ ሽንት ሲኖር እንዲሁም ደግሞ ትኩሳት፣ ብርድ ብርድ ማለት የማቋረጥ እና ማስከትሉ ከመጣ እንዲሁም ደግሞ የማቋረጥ ማስታወቅ ትውከት እንዲሁም ደግሞ የሽንት መከልከል ወይም ደግሞ ሽንት አለመሽናት ለሽንት መሽናት መከልከል ወይም ደግሞ ሽንት አሉጣ ብሎን የምንቸገር ምን ቸገር ከሆነ ሽንት ማስማት ካለ ሙሉ ለሙሉ ሽንት ከከለከለን ወደ ህክምና ተቋም መሄድ ይኖርብናል ማለት ነው። ምክንያቱም ጠጠሩ የሽንት ፊኛውን እየዘጋ እየመጣ እየወረደ ነው ማለት ነው። እንግዲህ ስለ ኩላሊት ጠጠር በቤት ውስጥ እንዴት መከላከል እንደ ይቻላል ሚለውን እንዱ ደግሞ ኢንስትራክሽኖች ሳይፈጠር እንዴት መከላከል ይችላል የሚለውን በቤት ውስጥ መከላከያ መንገዶችን ተመልክተናል ማለት ነው። በኩላሊት ጠጠርና አስመልክቶ አዲስ መረጃ ካገኙ ደቡሜድን ሰብስክራይብ፣ ሼር ማድረግ ለወዳጅ ለጓደኛ ማጋራት ለአለም ማድረስ እንዳይረሰ እንዳይረሳ እንላለን። መልካም ቆይታ፣ መልካም ጊዜ። እናመሰግናለን።